የተገኘው አንጻራዊ ሰላም ወደ ተሟላ ሰላም እንዲሸጋገር ሕብረተሰቡ የታጠቁ ኃይሎችን የማግባባትና የመምከር ኃላፊነቱን እንዲወጣ የባህር ዳር ከተማ አስተዳደር አሳሰበ። ከተማ አስተዳደሩ ከተለያዩ የሕብረተሰብ ክፍሎች ጋር በወቅታዊ የከተማዋ ሰላምና ልማት ዙሪያ ውይይት አካሂዷል። አማረ ሊቁ ተከታትሎታል። የባህር ዳር ከተማ ነዋሪዎች የጥፋት እጆችና መዘዞቹ በሚል መሪ መልዕክት ነው በወቅታዊ የሰላም ጉዳይ ዙሪያ ውይይቱን ያካሄዱት በውይይቱ ላይ የተገኙት የባሕር ዳር ከተማ አስተዳደር ብልጽግና ፓርቲ የፖለቲካና አቅም ግንባታ ዘርፍ ኃላፊ ጊዜው ታከለ በነፍጥ የሚፈታ ችግርና የሚገነባ ሀገር ባለመኖሩ ችግሮችን በውይይትና በድርድር መፍታት ይገባል፣ ለዚህ ደግሞ ህብረተሰቡ ግንዛቤ እንዲኖረው መድረኩ መዘጋጀቱን ተናግረዋል። የተገኘው አንጻራዊ ሰላም ወደ ተሟላ ሰላም እንዲሸጋገር ህብረተሰቡ ኃላፊነቱን ሊወጣ ይገባልም ብለዋል። በክልላችን እና በከተማችን የሰላምና ጸጥታ ጉዳይ ላይ ማህበረሰቡ እንዲመክር፣ እንዲወያይ ሚናውን እንዲወጣ ለማስቻል በተለይም ደግሞ አሁን አሁን በከተማችንም አንጻራዊ ሰላም አለ እና ይህንን አንጻራዊ ሰላም ወደ ተሟላ ሰላም ለማሳደግ የማህበረሰቡ ሚና ምን ይሁን የሚለውም በግልጽ ለመነጋገር እና ለመተማመን የተፈጠረ መድረክ ነው። ይሄ የትግል ስልት ችግር እንደማይፈታ ማሳየት መቻል አለበት። ማህበረሰቡ የወጡ ልጆቹን መክሮ መመለስ አለበት። ማህበረሰቡ ለምን ልጆቹ ናቸው። ከህዝብ በላይ የሚሆን ሀይል ደግሞ የለም በምድር ላይ መንግስት ለሰላም ያለውን አቋም በተደጋጋሚ እያሳወቀ ነው ያሉት አቶ ጊዜው፣ ችግሮችን በውይይትና በሰላም ለመፍታት እየተሰራ ነው፣ ጎን ለጎንም ህግ የማስከበር ስራ እየተከናወነ መሆኑን ተናግረዋል። የገጠመንን ግጭት እና ለመግባባት ከነፍጥ ይልቅ በንግግር በውይይት፣ በድርድር እንዲፈታ መንግስት ተደጋጋሚ ጥሪዎችን እያስተላለፈ ነው፣ ጥረቶችን እያደረገ ነው። የመጡ ለውጦችም አሉ። እንግዲህ መንግስት ደግሞ አስተምሮ አወያይቶ ከአቅም በላይ የሚሆነውን ደግሞ ህግ ያስከብራል እና ህግ የማስከበር ስራዎችን እየሰራ አጠቃላይ በከተማችንም በክልላችንም የተሟላ ሰላም እንዲኖር የተሟላ እንቅስቃሴ በህዝቡ በነፃ እንዲንቀሳቀስ ስራውን እንዲከውን የውይይትም የህግ ማስከበርም ስራ እየሰራ ነው ያለው። የውይይቱ ተሳታፊዎችም ህብረተሰቡ ከሰሜኑ ጦርነት ጀምሮ በግጭት ምክንያት ብዙ ዋጋ እየከፈለ መሆኑን አንስተው በጋራ በመቆም ዘላቂና አስተማማኝ ሰላምን ማስፈን እንደሚገባ ተናግረዋል የመንግስት ሰራተኛው እናቱን ሂዶ መቅበር የማይችልበት አባቱን የማይችልበት መቅበር የተለያየ ዘመድ አስማድ ቢሞት ሂዶ ተንቀሳቅሶ ቀብሮ የማይመለስበት ሁላችንም ማንወጣ ማንገባበት ነው ያለ እና ይሄ ወደፊት መንግስት ከዚህ ላይ ጥሩ ስራ መስራት አለበት። የጦርነት መጨረሻው ድርድር ነው። ከዚህ ሁሉ ግን የሰላምን ዋጋ ባለቤት ብንሆን ከትናንትናው ነው ብንማር። ግጭቱ በህብረተሰቡ መካከል ያለውን በነፃነት የመንቀሳቀስ መብት መገደቡን የተናገሩት ነዋሪዎቹ መንግስት ከመቼውም ጊዜ በላይ ለሰላም ቁርጠኛ በመሆን ሊሰራ ይገባል። የሀገር ሽማግሌዎችና የሃይማኖት አባቶች የታጠቁ ኃይሎችን በመምከር ወደ ልማት እንዲመለሱ መስራት እንዳለባቸውም አሳስበዋል። መንግስትም ቢሆን ዝቅ ብሎ ማየት መቻል አለበት። በቃ እኔ ለህብረተሰቡ፣ ለእናት ለአባቶቻችሁ ስትሉ፣ ላሳደጓችሁ ስትሉ፣ ለእነሱ ሲባል ያምር አርሰው ውለው ገብተው እንኳን በቤታቸው በሰላም እንዲተኙ ተኩስ ሳይሰሙ የሚኖሩበትን ሀገር እንዲመሰረት የሰላሙ ባለቤት እንሆንላለሁ። ህዝቡ እየሰጠው ያለ አስተያየት ጥሩ ነው የወጡ ወንድሞቻችንም እንትን ተቀብለው በድርድር ቢፈታ ጥሩ ነው። በክልሉ የተፈጠረው የሰላም ችግር ህብረተሰቡን ለብዙ ስብስብ ችግሮች የዳረገ በመሆኑ ታጣቂ ኃይሎች ወደ ሰላም እንዲመጡ ሁሉም ህብረተሰብ ኃላፊነቱን እንዲወጣም ተመላክቷል። እዚህ ጉዳይ ላይ ልንቆይና ውድ ተመልካቾቻችን፣ የሰላም እጦቱ በክልሉ ሁለንተናዊ እንቅስቃሴ ላይ ያሳደረውን ጫና በመገንዘብ ወጣቱ ለሰላም መስፈን ሚናውን እንዲወጣ የባህር ዳር ከተማ አስተዳደር ጥሪ አቅርቧል። ከ ባህርዳር ከተማ ሁሉም ክፍለ ከተማዎች የተወጣጡ ወጣቶች በወቅታዊ የሰላም ሁኔታ ያተኮረ ውይይት አካሂዷል። በመድረኩ ላይ ተገኝተው ነበረው ዘጋቢያችን ዘመኑ ይርጋ ደግሞ መድረኩ ምን እንደሚመስል ተጨማሪ መረጃ ሊሰጠን ስቱዲዮ ይገኛል። ዘመኑ እንደምንልሃል እንደምንልሻል። ቤት ሰላም ነን ይመስገን። እስኪ በመድረኩ ምን ምን ሀሳቦች ተነሱ? መልካም፣ ቀደም ብለሽ እንዳስተዋወቅ ሽው እንግዲህ በክልሉ ዘላቂ ሰላምን ማስፈን በሚቻልበት ጉዳይ ላይ አሁንም ውይይቶች ቀጥለው እየተደረጉ ናቸው። የባህር ዳር ከተማ አስተዳደርም እንግዲህ ዛሬ በስድስቱ ክፍለ ከተሞች የሚገኙ ወጣቶች ጋር በወቅታዊ የክልሉ ብሎም የከተማዋ የሰላም ሁኔታ በተመለከተ ውይይት አድርጓል። በዚሁ በውይይት መድረኩ ላይ እንግዲህ የክፍለ ከተማ የስራ አስፈጻሚዎች እንዲሁም ደግሞ የባሕር ዳር ከተማ አስተዳደር ከፍተኛ የስራ ኃላፊዎቹም ተገኝተዋል። ከተገኙ ከፍተኛ ስራ ኃላፊዎች መካከል እንግዲህ የብልጽግና ፓርቲ አደረጃጀት ዘርፍ ኃላፊ አቶ ጌታቸው ግዛቸው ናቸው። በባሕር ዳር ከተማ እንግዲህ ባለፉት ሁለት ዓመታት በክልሉ የተከሰተውን ቀውስ ተከትሎ ሁለንተናዊ መስቅልቅሎች እንደደረሱ አንስተዋል። ይሁንም እንጂ ከጊዜ ወደ ጊዜ የከተማው የሰላም ሁኔታ አሁን በአንጻራዊነት እየተሻሻለ መምጣቱን አንስተዋል። ለዚህም ማሳያ የሚሆነው ከተማ አስተዳደሩ ሰላምን እያጸና፣ በሌላ በኩል ደግሞ ህዝብን ተጠቃሚ የሚያደርጉ የተለያዩ የልማት ተግባራት እየተከናወኑ ናቸው። የኮሪደር ልማት አንዱ ማሳያ ነው። ኢንዱስትሪዎች ወደ ስራ እየገቡ ናቸው። እንዲሁም ደግሞ ኢንቨስትመንት አሁን እየተነቃቃ እንደሆነ አንስተዋል። ስለዚህ ይህንን ዘላቂ ለማድረግ ታላሚ ያደረገ ውይይት ነው ከወጣቶች ጋር ዛሬ ውይይት የተደረገው ማለት ነው። ወጣቶች እንግዲህ የነገ ሀገር ተረካቢ ናቸው። ስለዚህ እነዚህ ወጣቶች ለክልሉ ብሎም ለከተማዋ ሰላም መስፈን የራሳቸውን አዎንታዊ ሚና እንዲጫወቱ አንስተዋል። የወጣቶች አስተሳሰብ ከጊዜ ወደ ጊዜ ከመደናገር ወጥተው አሁን በሰላም እንቅስቃሴው ላይ አይተኬ ሚና እያሳረፉ ናቸው ናቸው በሁሉም ክፍለ ከተማ የሚገኙ ወጣቶች የሚል ሀሳብም አንስተዋል ማለት ነው። ስለዚህ አሁን ከግጭት ወጠን ወደ ዘላቂ ሰላም እንድንመጣ ወጣቶች ሚናቸውን እንዲወጡ ነው ጥሪ የቀረበው። ያነጋገርናቸው ወጣቶች ነበሩ። ያነጋገርናቸው ወጣቶች ምንድን ነው ያሉን? እንግዲህ በክልሉ ዘላቂ ሰላም ያስፈልጋል። በተለይ ባለፉት ሁለት ዓመታት በተከሰተው ግጭት በስፋት ወጣቶቹ ያነሱት የስነ ልቦና ቀውሱ በጣም ከፍተኛ ነው። በተለይ ሕጻናት ከትምህርት ገበታ ወጥተዋል። ማህበረሰብ ከማህበረሰብ ተገናኝቶ ማህበራዊ መስተጋብሩን እንደ በፊቱ ማከናወናል አልቻለም። ስለዚህ የስነ ልቦና ቀውሱ በጣም ከፍተኛ ነው። ንጹሃን ግድያዎች አሉ፣ መፈናቀል አለ፣ የኢኮኖሚ ግሽበት፣ የኑሮ ውድነቱ ህዝቡን ለከፋ ቀውስ እየዳረገው ነው። ስለዚህ ይሄ ሊበቃ ይገባል የሚል ሀሳብ አንስተዋል። ያደሩ የዋሉ የህዝብ ጥያቄዎች በሰላማዊ መንገድ ብቻ ነው ሊፈቱ የሚገባ የሚል ሀሳባቸውን አንስተዋል። ለዚህ ደግሞ ተፋላሚ ያሉች መንግስትና ጫካ የገቡ ወገኖችም በውይይት ችግሮቻቸውን እንዲፈቱ ለህዝብ ሰላም ሲሉ አሁንም ለድርድር በራቸውን ክፍት ያድርጉ የሚል ሀሳባቸውን አንስተዋል። ከዛ ባሻገር የወጣቶች የስራ እድል ፈጠራ ልዩ ትኩረት የሚሰ የሚሰጠው ነው። ወጣቱ ከመደናገር ወጥቶ ራሱን ከቻለ በእርግጠኝነት ለሀገር ሰላም አዎንታዊ ሚና ይጫወታል። ለዚህ ደግሞ የስራ እድል ፈጠራ ልዩ ትኩረት ተሰጠዋል። መንግስት ስራ አጥ የሆኑ ዜጎቹን ዝቅ ብሎ ሊያይ ይገባል። በባሕር ዳር ከተማ አስተዳደር እየተደረገ ያለው የወጣቶች የስራ ዕድል ፈጠራ ከጊዜ ወደ ጊዜ ጥሩ ነው ብሎ ማንሳት ይቻላል፣ ግን ይሄ መቀጠል አለበት። አሁንም በርካታ ስራ ያጣ ወጣት በቤቱ ተቀምጧል። ይህ ደግሞ ነገ የሚያደናግር ሀሳብ ከተለቀቀ ለጥፋት አጀንዳ በሩ ክፍት ነው ሊሆን የሚችለው። ስለዚህ ይሄ መስተካከል አለበት የሚል ሀሳብ አስተዋል። ለሰላም መስፈር ግን የራሳቸውን ሚና እንደሚጫወቱ ወጣቶቹ ጨምረው ገልጸዋል። ማለት ነው እንግዲህ ጠቅለል ያለውን መረጃ ደግሞ በዝርዝር ዘገባችን ለተመልካች እናደርሳለን። መልካም ዘመኑ ላደረስከ መረጃ እናመሰግናለን። እናመሰግናለሁ።